እንደ ሀገር በምግብ ራስን ለመቻል እየተሰራ ካለው ስራ አንዱ በከተሞች አካባቢ የግብርና ስራን ማስፋፋት ሲሆን ይኸውም ባለፉት ጊዜያት በከተማ ግብርና የተሰራው ስራ ውጤት እያስገኘም ነው። በሌማት ትሩፋትና በከተማ ግብርና ላይ የተሰጠው ትኩረት በርካቶችም ተጠቃሚ እያደረገ ነው። ለአብነትም በአዲስ አበባ ከተማ በአቃቂ ቃሊቲ ክፍለ ከተማ ለበርካታ ወጣቶች የስራ እድል የተፈጠረበትም ነው። ቀጥታ አደራጅቶ ቤተሰብ። ወደ ስራው እንድንገባ ስልጠና እንድንወስድ ከስልጠና ደግሞ ፔመንቱ እንዲለቀቅልን ወደ ፈለግ ነው ስራ ውስጥ እንድንገባ አድርጎልናል፣ አመቻችቶልናል። በተመቻቸልን መሰረት እውነት ብዙ ነገር በህይወታችን እየተቀየረ እየሰራን ያለ ነው እና ስራ ያልነበራቸው ልጆች የኔ ወንድሞች እህቶች አልሞስት ወደ ስራ ገብተዋል። የስራ ለውጥ ማለት መጀመሪያ ከስራ ፈጠራ ነው የሚጀምረው፣ ከገቢ አይደለም። ስራ ፈጠራው ላይ ትልቅነት ነው ስራ መስራት ከሱ አንጻር አሁን ጥሩ ሁኔታ ላይ ነው። በክፍለ ከተማው በዶሮ እርባታ ተሰማርቶ የሰራ ያለው ታደለ ለሚቻ በበኩሉ በስሩ ሌሎች ወጣቶችን ቀጥሮ በማሰራት ከራሱ አልፎ ሌሎችን መትረፍ ችሏል። አራት ሰው በፋርም ውስጥ እየሰራ ያለ አለ። አራት ሰው እንደገና ደግሞ የእንቁላል ማከፋፈያ አለ፣ እዛ ላይ ደግሞ ሁለት ሰው እየሰራ ነው ያለው። በተጨማሪ ደግሞ የተለያዩ በየሱቆች መጥተው ከዚህ ጭነው ወደ መሀል ከተማ ወስደው የሚያከፋፍሉ እጅግ ከሰላሳ ከአርባ ሰው በላይ በዚህ ስራ ላይ ተጠቃሚ እየሆነ ነው ያለ። ቀጠራሜእቻራ አባዶፋአእቻ ተቀጥሬ እየሰራው እገኛለሁ ጥቅምም እያገኘሁበት ነው። ወደፊት ደግሞ ከዚህ ትምህርት ወስጄ የራሴን ስራ ለመስራት አስቤያለሁ። የሰቀናያሪናፍስቲ ደሞዝ እየተከፈለኝ ነው። ብዙ ነገርም እየተማርኩ ነው። ወደፊትም የራሴን ስራ መስራት እችላለሁ። ክፍለ ከተማው ለከተማ ግብርናና ሌሎችም ስራዎች ምቹ በመሆኑ በተለይ በዶሮ እርባታና የወተት ላም እርባታ ላይ ትኩረት ተደርጎ የተሰራ ሲሆን በዚህም ውጤት ተመዝግቧል። ከዚህ ውስጥ በሁለት ዘርፍ ስራዎችን እንሰራለን። አንደኛው በእንስሳት እርባታ ላይ በእንስሳት እርባታ ላይ በተለይ በዶሮ ላይ የእንቁላል ምርት ለገበያ ለማቅረብና እንቁላል በበቂ ሁኔታ እንዲቀርብ ለማድረግ ዶሮ ላይ በልዩ ሁኔታ ይሰራል። የስጋ ዶሮና የእንቁላል ዶሮ በሰፊ ይሰራል። በሁለተኛ ደረጃ በወተት ምርት ከማሳደግ አንጻር በክፍለከተማ ደረጃ እዚህ ላይም የወተት ላም ላይ በልዩ ሁኔታ በልዩ ኢኒሽቲቭ እንሰራለን። በሶስተኛ ደረጃ በንም ማነብ ክፍለ ከተማችን ያሉ ጸጋዎቹን ለይተን በዚህ ላይም ሰዎች ተሰማርቶ ስራ እንዲጀምሩ የማድረግ ስራ እንሰራለን ሌሎች በአሳም በከብት ማድለብም ስራዎች በእንስሳት በዚህ ደረጃ ስራ እየሰራን እንገኛለን። በክፍለ ከተማው አሁን ላይ የከተማ ግብርናን ጨምሮ በተለያዩ ዘርፎች ከ31 ሺ በላይ ወጣቶች የስራ እድል እንደተፈጠረላቸው ተመላክቷል። አቃቂ እንደሚታወቀው በጣም ብዙ አርሶ አደሮች የሚገኙበት ከ12ቱ ወረዳዎች ውስጥ አስራ አንዱ ላይ አርሶ አደር የሚገኝበት ወረዳ እንደመሆኑ መጠን አብዛኛው ስራ እድላችን ትኩረት ኤሪያው በከተማ ግብርና ላይ ነው በሌማት ትሩፋት አካባቢ ነው የሚሆነው። እና ከዚህ ጋር ተያይዞ እዚህ ጋር የምናደርግበት ዋናው ምክንያት አንደኛ ፖቴንሻሉ አለን፣ መፍጠር የምንችልበት በጣም ሰፋፊ ማሳዎች አሉ፣ መስሪያ ቦታዎች አሉ። እነዚህ ላይ ስራ እድል እየፈጠርን ነው የምንገኘው። ከፈጠር ነው ስራ እድል እስካሁን 10 ወር አፈጻጸማችን የሚያሳየው 31000 ነው። ከ31000 10% በሌማት ትሩፋት እና ከተማ ግብርና ዘርፍ ላይ የተፈጠረ ስራ እድል ነው። መሰለ የከተማ ግብርና እና የሌማት ትሩፋት ላይ በመዲናዋ ትኩረት ተሰጥቶ የተሰራ ሲሆን፣ በዚህም በርካታ ዜጎች ራሳቸውን በምግብ እንዲችሉ ከማድረግ ባለፈ የስራ እድል ተፈጥሮላቸው ህይወታቸውን ለመቀየር እያስቻላቸውም ይገኛል።